እንግዲህ ትገዢ ከሆነ ግዢ ካልገዛ ሽ እኔ ዘይት የሌለው ምግብ መብላት አልወድም። ጨጎራ ይናል ጭራሽ ዘይት ያለው ምግብ አሁን ስጀመር ራሱ ምግብ የኖርኩት እዚህ ዘይት ትገዛላችሁ በቁጠባ አሁንም ቢሆን ዘይት የሚመጣ ከሆነ

ዘይትም ምንም አሁን ጤፍ አለቀ፣ ጭቅጭቅ ዘይት አለቀ፣ ጭቅጭቅ ነጭ ዱቄት አለቀ። ምንም መተኛ የለ፣ ማታ ማታ ስልክ ማውሪያ የለ።

እንግዲህ አሁን ደግሞ ምን እየተደረገ መሰላችሁ፣ ነጭ ሽንኩርትና ዝንጅብሉን ይወቀጣል ማለት ነው። ላይ ቀረባል። ግና ሳያችሁ ዝንጅብልና ነጭ ሽንኩርቱ ሲወቀጥ፣ ይሄ እንደዚህ ተደርጎ፣ አንዳንድ ቦታ ይሄንን ከጨቀጨቁ በኋላ እንትኑ ጋር አድርገው እንትን ይሉታል። እህሉ ጋር አቀላቅላ ያሰጡታል። ግን እንደዛ ሲሆን ሽታው እና ጣሙ ይሄዳል። እኛ ደግሞ የምናደርገው ምንድን ነው መሰለሽ፣ ይሄ ከተወቀጠ በኋላ ሙሉውን አቀላቅሎ እፍን ተደርጎ ያድሩና ጣት ወስዶ ማስፈጨት። ለምን በንፋስ አይሄድም ሽታው፣ ምኑ ጣሙ ቆንጆ እንደሆነ እንትን ይላል ማለት ነው። እኛ እንግዲህ ባለፈው ምን ይመስለሽ በሰለጠነ ዘመን ምን ነው ወፍጮ ቤት ወስዳችሁ አታስከኩም ወይ እያሉ ነበር። እና በነገራችን ላይ በእጅ እንደሚደረግ የሚሆን የለም። እዛ ያደቁታል፣ ወፍጮ ቤት ያደቁታል። ብዙ ጊዜ ብዙም ገደል ነው የሚገቡ እኔ አሁን ሆነ ሰዓት ላይ በቃ ገደል ከተቱት ወንዶነም ነበር ማለት ነው። ይሁን ብዙ ቀር ነው

በጣም ባለሙያ ሙያ አውጣና አንቺ ምዘይ ዘሻል እንዴ! አምረብሻል ወላሂ ቆንጆ እኮ ነሽ።